ከሚከተሉት ውስጥ ለአራት ያለቀሪ የሚካፈል የትኛው ነው? ሀ 326፣ ለ 362፣ ሀምሮሃ 623፣ መ 632። መልሱ 632 የሚለው ነው። ከሚከተሉት ውስጥ ተተንታኝ ቁጥር የትኛው ነው? ሀ 23 ለ 27 አምሮሃ 37 መ 31 መልሱ 27 የሚለው። 30 በብቸኛ አብዥዎች ሲገለጽ የትኛውን ይሆናል? ሀ 3 ሲባዛ 10 ለ 2 ሲባዛ 15 አምሮሃ አንድ ሲባዛ አምስት ሲባዛ ስድስት መ ሁለት ሲባዛ ሶስት ሲባዛ አምስት መልሱ ሁለት ሲባዛ ሶስት ሲባዛ አምስት የሚለው ነው። የአርባ ሁለት እና የስልሳ ሶስት የጋራ አብዥዎች የትኞቹ ናቸው? ሀ አንድ ሁለት ሶስት እና ሀያ አንድ ለ አንድ ሁለት ስድስት እና ሀያ አንድ ሀመር ሃ አንድ ሶስት ሰባት እና ሀያ አንድ መ አንድ ሶስት ዘጠኝና ና ሀያ አንድ መልሱ አንድ ሶስት ሰባት ና ሀያ አንድ የሚለው ነው። የስድስት እና የስምንት ትንሹ የጋራ ብዜት ወይም ትጋብ የትኛው ነው? ሀ ሁለት ሲባዛ ሶስት ሲባዛ ሶስት ሲባዛ ሶስት ለ ሁለት ሲባዛ ሁለት ሲባዛ ሁለት ሲባዛ ሶስት አምሮሃ ሁለት ሲባዛ ሁለት ሲባዛ ሶስት መ ሁለት ሲባዛ ሶስት ሲባዛ ሶስት መልሱ ሁለት ሲባዛ ሶስት ሲባዛ ሶስት የሚለው ነው። ሰላሳ አርባኛ በዝቅተኛ ቃል ሲገለጽ የትኛውን ይሆናል? ሀ ስድስት ስምንተኛ፣ ለ አምስት ስምንተኛ፣ ሐምርሃ ሦስት አራተኛ፣ መ ሁለት አራተኛ። እርሱ ሦስት አራተኛ የሚለው ነው።